በጣም ዛሬ ደግሞ ግርም የሚላይ ነገር በብጉር በጣም ሰዎች እየተያዙበት ያለው በሽታ ነው። እንግዲህ ብጉር የሚባለው ወጣቶችን በጣም የሚያምረውን ገጽታቸውን የሚያበላሽ ነው። ገጽታቸውን የሚያጠቁር የሚያዝጎረጉር ነው። በቃ እንደሌለ መልክ የሚያጠፋ ማለት ነው። የሚያበላሽ ፊትን ገጽታን ሁሉ ለሰዎች ለማየት እንኳን በጣም የሚያስጠላ ገጽታ የሚፈጥረብን ነው። ይህንንም እንዴት አድርገን እንግዲህ እራሳችን ማዳን እንዳለብን ከብጉር ራሳችን እንዴት ማሸሸት እንዳለብና የሚያምረውን በፊት የነበረውን ገጽታችን እንዴት ማምጣት እንደምንችል መፍትሄ ሆኖ ነግራችኋለሁ። ይህ በሽታ እንግዲህ ቀላል ይመስለናል፣ ግን ቆዳ ላይ በጣም መጥፎ አለርጂክ ይፈጥራል ማለት ነው እና ፊታችን እንደዚህ የመሸብሸብ ስሜት የመሸብሸብ ስሜትና ፊትን ደግሞ የማበላሸት በጣም መጥፎ ገጽታ የመፍጠር ስሜት አሉ በሰዎች ዘንድ የመጠላት ይህ ደግሞ ከወንዶችም ብቻ አይደለም ከሴቶችም ላይ ጭምር የሚታይ ነው እና ይህንን የቆየ ብጉርን በተለይ ጨምሮ ማለት ነው የሚያጠፋ ፍቱን የሆነ መፍትሄ እነግራችኋለሁ። እናንተ ይህንን መልእክት አድምጣችሁ ሻር ላይክ፣ ሰብስክራይብ ማድረግን አትዘንጉ። ከእናንተ የሚጠበቅባችሁ ይህንን ሰምታችሁ መተግበር ብቻ ነው ማለት ነው። እንግዲህ ወደ መፍትሄው ልውሰዳችሁና እንድትጠቀሙት ስለ ሁላችሁ መልእክት ነው። አንደኛ ነጭ ሽንኩርት ተልቶ ተልጦ ማለት ነው። እንግዲህ ነጭ ሽንኩርት ይላጥና ተፈጭቶ ግማሽ የሾርባ ማንኪያ ነጭ ሽንኩርት ትልጣላችሁ። ነጭ ሽንኩርቱን ተላጣችሁ በኋላ ፈጭታችሁ ግማሽ የሾርባ ማንኪያ ታደርጋላችሁ። ሌላው የዝግባ ፍሬ ተፍለቅቅቆ እንግዲህ ተፈልቅቆ አላር ዝግባ ታውቁታላችሁ። ይኸው እሱን ተፈለቅቁትና ቅባቱን አውጥተው ፈጭተው ግማሽ የሾርባ ማንኪያ ማለት ነው። እሱንም የሁለቱንም ውህድ ማለት ነው፣ ውህድ ወይም ሁለቱንም አንድ ላይ በመቀላቀል በአንድ ሎሚ ውሃ አሽቶ ፊት ታጦ መቀባት። ከዚያ በኋላ ለሶስት ሰዓት ያህል ማቆየት። ከዚያ በኋላ ደግሞ መታጠፍ። የቆየ ከሆነ አንድ ቀን ዘለሉ ስለ ሶስት ሳምንታት ያህል ይጠቀሙ። ብዙም ካልቆየ ግን ከሳምንት እስከ ሁለት ሳምንት ይጠቀሙ፣ ይድናል። የዝግባ ፍሬ ካላገኙ በሁለቱ ብቻ ማድረግ ይቻላል። ማለት የዝግባ ፍሬ ካላገኙ በሁለቱ ብቻ ማድረግ ይችላሉ። ሽንኩርቱን ፈጭቶ በሎሚ ውሃ ታሽቶ መጠቀም ይቻላል። ድንገት ዝግባ ላይገኝ ይችላል። አሁን ግን ይሄ ለከተማ ሰውም ለገጠር ሰውም እንዲሆን አንደኛው መንገድ ካላገኛችሁ፣ ሽንኩርቱ መቼም ከሱቅ ላይ የሚሸጥ ነው። ነጭ ሽንኩርት ትፈጩትና ማለት ነው፣ ግማሽ የሾረባ ማንኪያ አድርጋችሁ አድርቃችሁ፣ እንደገና ደግሞ በሎሚ ውሃ አሽታችሁ ማለት ነው። ታሽቶ መጠቀም በጣም ጥሩ መፍትሄ ነው። ብግራችሁን ያስለቅቅላችኋል። ሜዲኬም ሳሙና ያስለቅቃል ምናምን እያላችሁ ብራችሁን ከምትፈጁ በቀላል ነገር ነጭ ሽንኩርት በአስር ብር ወይም በሀያ ብር ብቻ ራሳችሁ ማዳን እንዴት እንደምትችሉ ከብግር ዘላቂ የሆነ መፍትሄ ነው ማለት ነው። ይህም እንግዲህ ስነግራችሁ በቅንነት ነውና ከናንተ የሚጠበቀው እንግዲህ ሸር፣ ላይክ፣ ሰብስክራይብ ማድረጉን ነው። እንግዲህ ይህንን ቪዲዮ አይታችሁ ራሳችሁን እንድትለውጡ እላለሁ። ለሌሎችም ሸር አድርጋችሁ የብግር በሽታቸውን እንድታጠፉላቸው መልእክቴ ነው። መልካም ጊዜ ለሁላችሁም ፈውስን እመኛለሁ።